ስነልቦናዊ እንግዳ ገብዘን ልቦና ማብራሪያ የምንጠይቅበት ሰዓት ላይ ነው የምንገኘው። ዛሬ እንግዲህ የሳምንቱ መጀመሪያ ሰኞ ላይ ነው የምንገኘው። በትክክል እንግዲህ ሰኞን ስናስብ በርከት ያሉ አስተሳሰቦች ና ንግግሮችን ወደኋላ መለስ ብለን እናስታውሳለን። ግን ደግሞ ከዛ ባለፈ ሳምንቱ መጀመሪያ እንደመሆኑ መጠን በርካታ ነገሮች የሚጀምሩበት ነው። ህጻናት ወደ ትምህርት ቤት የሚጓዙበት ነው። በተለይ ደግሞ ይሄ የመንግስት ሰራተኛው ብለን የምናስበው ና ሰራተኛው ሰኞ ደግሞ ስራ የሚጀምርበት ነው። ቅዳሜና እሁድ ከረፍት መልስ የሚመለስበት ከመሆኑ ጋር ተያይዞ ሰኞን ስንጀምር እንዴት እንጀምር የሚለው ነው እንግዲህ ምን አነሳ። ለስኬታማ ሳምንት ያው መጀመሪያው ላይ የምናደርገው ነገር ወሳኝ ነው ና በዚህ ጉዳይ ላይ ነው ማብራሪያ የምንጠይቀው። ጠይቀው እንግዳችን የስነ ልቦና ና ሙያ አሰልጣኝ አስተማሪና እንዲሁም ደግሞ አማካሪ ናቸው። ሲሳይ ተስፋ ይባላሉ። እንኳን ደና መጡ። እንኳን ደና ቆያችሁ። ወደ ቀዳሚው ጥያቄ እንለፍና ሰኞ እንግዲህ ሳምንቱ መጀመሪያ ቀን ነው፣ እንደ ቀደም ብዬ እንዳነሳሁትና ምን ያህል ለስኬታማ ሳምንት በወሳኝ ነው አስተዋጽኦ ያደርጋል ከሚለው እንጀምር። እሺ፣ አመሰግናለሁ። መጀመሪያ ስኬታማነት ውጤታማነት ምን ማለት ነው የሚለውን ስናይ የሁሉ ነገር ምንጩ ሰው ነው። ስለዚህ ሰው ስኬታማ ነው ብለን የምንለው ገና ሲጀምር ቀኑም ውለውን ሲጀምር አገልጋይ ነኝ የሚል አመለካከት ይዘው ሲነሳ፣ በውስጡ የሰላም የደስታ ኬሚካሎች አሉ የሚመነጩ። እነዛ ሙሉ ቀን ሙሉ ሳምንት ህይወቱን የሚመሩ ሆኖ ይገኛሉ ማለት ነው። ስለዚህ የመጀመሪያው መነሻ ሰው ነው ማለት ነው። ስለዚህ የቀንና የሳምንት አይደለም ውጤታማነታችንን የሚወስኑት ቀናትና ሳምንታት አይደለም። እኛ በውስጣችን የያዝነው ሀሳብ፣ ስሜት፣ ፍላጎት፣ ንግግር አገልግሎትን ያማከለ እነዚህ ሶስት ነገሮችን አማክሎ ሰው ሲንቀሳቀስ ቀኑም፣ ሳምንቱም፣ ህይወቱም ሙሉ ውጤታማነት ስኬታማ ይሆናል። ስለዚህ የስኬታማነትና የውጤታማነት ምንጭ ራሱ ግለሰቡ ነው ማለት ነው። ግለሰቡ ደግሞ መነሻው ምንድነው? ሀሳብ የሚያስበው ሀሳብ አእምሮውን ይመራል። አእምሮ ደግሞ ሰውነታችንን እጤዎች ይመራሉ። እነዛ እጤዎች ደግሞ ሰውነታችን ኬሚካል ያመነጫሉ። እነዛ ኬሚካሌ ሰውነታችንን ለስራ ያነሳሳሉ ለአገልግሎት ያነሳሳሉ። ከልብ ሙሉ አቅሙን ተጠቅሞ እንዲውል እንዲሰነብት ትልቅ ከፍተኛ እገዛ ይሰጣሉ ማለት ነው። በዚህ ዙሪያ ለ እንደው ስኬታማ ሳምንት በመጨረሻ ቀን የሚገኝ ውጤት ላይ የሚወሰን ነው ወይስ ደግሞ በመነሻ እቅድ ላይ የሚመሰረት ነው የሚለውን ደግሞ እናንሳ። አዎ እሱ መጨረሻም አይደለም፣ መጀመሪያ ላይሆን ይችላል። እንዳልኩት ከግለሰብ ነው ቀናት እና ሳምንታት አይደለም እና ሰዓታት አይደለም፣ ሰውን የሚወስኑት እና ትልቁ ምንጩ ሰው ከዝግጅት ከራሱ ከመዘጋጀት አንጻር የሚመጣ ነው። ስለዚህ በዚህ ምን ልናያቸው እንችላለን ማለት ነው። አንድ ሰው ቀኑ ሳምንቱ በአገልግሎቱ ስኬታማ እንዲሆን ምን ሲያጣ ነው? ምን ሲያገኝ ውጤታማ የሆነ ምን ሲያጣስ ችግር ውስጥ ይገባል ነው። ለምሳሌ ብዙ ጊዜ ሰው ተሳፋሪ የሌለው አውሮፕላን ይሆናል። ምን ማለት ነው? ተሳፋሪ የሌለው አውሮፕላን ገቢ አያመጣም፣ ውጤት አያመጣም፣ ዝም ብሎ የተቀመጠ ነው ማለት ነው። ብዙ ጊዜ የሰው ልጅ የውጤቱ ምንጭ አእምሮ ነው። አእምሮ ደግሞ ግብ የቀኑ የሳምንቱን ግብ ሲሰንቅ ተሳፋሪ አለው ማለት ነው። ራእይ አለው ማለት ነው። ስለዚህ ሰው ራእይ ሲኖረው ግብ ሲኖረው የሚኖርለት ነገር ሲኖረው እለት እለት ሳምንቱን ሙሉ አቅዶ የመኖር ውጤታማ የማረግ ማንነት ይላበሳል ማለት ነው። ስለዚህ የመጀመሪያ ማቀድ ብቻ ሳይሆን ያቀደውን ነገር የራሱ አድርጎ እምነቱ አድርጎ ተግባሩ አድርጎ ህይወቱ አድርጎ ሲኖርና ሲንቀሳቀስ ሰው ውጤታማ ይሆናል ማለት ነው። ስለዚህ የቀን የመጨረሻ መሆንም አይደለም፣ መጀመሪያ መሆን አይደለም። እኛ አእምሯችን ውስጥ ልቦናችን ውስጥ የያዝናቸው ነገሮች የሰነቅናቸው ነገሮች ያሳፈርናቸው ሀሳብ፣ ስሜት፣ ፍላጎት፣ ንግግር፣ ተግባር በአገልግሎት ዘውግ ውስጥ ሲሰሩ እኛን ወደምን ፈልገው ሲመሩ ያኔ ነው ውጤታማ ምናርግ። አንደኛ ይሄ ነው። ሌላው እንደ እንቅፋት ደግሞ የሚወሰደው ምድረ ብዙ ጊዜ ሰው በእግር ወይ በመኪና ነው ወደ መስሪያ ቤት ወደ ትምህርት ቤት የሚመላለሰው። እነዚህ ማቴሪያል ናቸው። ሰው ከልብ ካለቀሱ እምባይገድም ነው አይደለም የሚባለው። ከልቡ ወደ መስሪያ ቤት ከልቡ ወደ ትምህርት የሄደ ሰው ውጤታማ መሆን ግድ ነው የሚሆነው ማለት ነው። ስለዚህ አንዱ ይሄ ነው። የሰው ልጅ ከቤቱ ከመውጣት ወይ ከልብ ቆርጦ ከልብ ተነስቶ ልቡ እዛ መሄድ አለበት ማለት ነው። አብዛኛው ጊዜ የሀገራችን ችግር የብዙ ግለሰብ ችግር የብዙ ተቃውሞ ችግር ሰው አካሉ ነው የሚገኘው። እግሩ ሄዶ መኪና ሄዶ ያደርሳል፣ አካሉ ነው መስሪያ ቤቱ ነው የሚገባው። ማለት አካል አይደለም መስሪያ ቤት የሚቀጥረው አካል አይደለም አእምሮና ልብን ነው። አእምሮአችንና ልባችን መስሪያ ቤት ውስጥ ዋለ ማለት ሙሉ አገልግሎታችን ስኬታማ ይሆናል ማለት እኛ ከሙሉ ስኬት በኋላ ነው ደስታ እና ስኬታማ ውጤታማ ሳምንት ማመንጨት የምንችለው። ስለዚህ ሌላው እና የመጨረሻው እንቅፋት የሚሆነው ነዳጅ የሌለው መኪና እንደማሽከርከር። ምን ማለት ነው? ይሄ አእምሯችን የሁሉ ነገር ምንጭ ከሆነ እሱን መመገም ማለት ነው። አእምሮ በተመገበ ልክ፣ ሰው ውበቱ ከምንድን ነው የሚባለው? ከሆዱ አደለ? የሰው ልጅ ውጤታማነትም ከአእምሮ ነው። ስለዚህ የተመገበ አእምሮ የበሰለ አእምሮ በደንብ የሚያስብ አእምሮ ነገን አርቆ የሚያስብ አእምሮ ይዘን ስንሄድ፣ ስንመግበው፣ ስናነብ፣ ስንጸልይበት፣ በጥልቀት ስናስብበት የተመገበ አእምሮ ይዘን እንሄዳለን። ስለዚህ ውጤታማ እንሆናለን። መስሪያ ቤቶች ሆነ መንግስት፣ ማንኛውም የሚቀጥረው እኛን አካላችንን አይደለም አእምሯችን ነው። ስለዚህ የተመገበ አካል ይዘን ሳይሆን መሄድ ያለብን የተመገበ አእምሮ የበሰለ አእምሮ የዳበረ አእምሮ ነገሮችን አንብቦ ወዲያው መፍትሄ የሚሰጥ አእምሮ፣ ውጤትን እየተገነዘበ የሚሄድ አእምሮ ይዘን ስንሄድ በሄንበት ቦታ ሁሉ ውጤታማ እንሆናለን። ተማሪዎችም፣ ሰራተኛ አእምሯቸውን በማንበብ በማሰብ በመጸለይ ሲመግቡ መልካም የሆነ ውጤታማ መንገድን ያገኛሉ ብዬ አስባለሁ። መልካም። እስኪ አንዳንድ ሰዎች ደግሞ ያው ያው ምንም ቢሆን የሳምንቱ ጅማሮ ላይ የምንሰጠው ለምሳሌ ብላክ መንዴ የሚል አንዳንድ ሰዎች ይላሉ። ይህንን እና ምናልባት በሳምንቱ መጀመሪያ ላይ እንደዚ አይነት ሳቤን ይዞ መጀመር ለሳምንታችን ፍጻሜ ላይ ለምናሳካው ስኬት እንቅፋት ይሆናል ወይ? ይሄ እስከ ስነልቦን አንጻር እንዴት ይታያል? ሚ ሰኞ የምንለው እኮ ሀሳብ ነው። የት አለ የተጨበጠ እንጨብጠዋለን፣ እንይዘዋለን። ሰኞን አንይዝም፣ ሀሳባችን ውስጥ ያለ ነው። ሰኞ፣ ማክሰኞ፣ ሮብ የሚባል የተጨበጠ የተዳሰሰ ነገር የለም፣ አእምሮችን ውስጥ ያለ ነው። ስለዚህ ሰው ሊያደርግ የሚገባ ምንድነው? ከቀናት ጋር አይደለም ጉዳዩ፣ ከራሱ ጋር ነው የሚኖርለት ነገር ሲኖረው ነው። ስለዚህ መፍትሄው ምንድነው? ሰው ከቀናት ጋር ሳይሆን ጉዳዩ እድሜ 24 ሰዓት ነው። ዛሬ ነው የምኖረው ዛሬን የመጀመሪያም የመጨረሻም ቀኔ ናት ብሎ ሰው ሲወጣ ስራው ውጤታማ፣ መልሱም ውጤታማ ይሆናል ማለት ነው። ስለዚህ ከቀን ጋር የተያያዘ አይደለም። ውሎዬ ዛሬ ነው ሰው ትላንት ትላንት ዛሬ ሆኖ ነው ያለፈው ነገም ዛሬ ሆኖ ነው የሚያልፈው ስለዚህ ሰኞም ማክሰኞም አንድ አይነት ናቸው ቀናት ናቸው በሰው ልጅ አእምሮ ውስጥ የሚገኙ ማንነቶች ናቸው ወሳኙ ማን ነው እኔ እድሜ 24 ሰዓት ነው ስለዚህ ዛሬ ከጠዋት እስከ ማታ ከመኝታዬ እስከ መኝታዬ ምን ልሰራው ልጨርሰው ይገባል የሚለውን ሀሳብ መያዝ ነው አንደኛ ሌላኛው ጥናት አንድ ጊዜ እንደዚህ ይላል ከቀናት ጋር የተያያዘም ከአመታት ጋር የተያዘ የሰው ልጅ ይላል ዘጠና ሰባት ፐርሰንት የሰው ልጅ ማን እንደሆነ አያውቅም፣ ለምን እንደሚኖርም አያውቅም። በተሰጠው ቀንና እለት ማለት ነው። ምን ማለት ነው? ሰው ግብ ሲኖረው የሚኖርለት ነገር ሲኖረው ማንነቱን ሲያውቅ ውጤታማ ቀን ይውላል። ስለዚህ ሰው ምንድን ነው? አገልጋይ ነው። ለአገልጋይ የመጣው ነኝ። ስለዚህ ሰኞ አይደለም፣ ማክሰኞ አይደለም። የሚወስ ነው አገልግሎቴ ነው ማለት የማገለግለው ሁለት አጭር ጊዜ የሚኖር ፍጡር መሆኑን ሲገነዘብ ሰው ከቀናት ጋር ከሰዓታት ጋር ከሳምንታት ጋር የተያያዘ ጉዳይ አይኖረውም ማለት ነው። ዋናው ትኩረቱ የተፈጠረለትን የአገልግሎት ስራ ማሳለጥ ነው ማለት ነው። ሶስተኛው በመሀል አሁን ለምሳሌ ቀናችን የሚያበላሹ፣ ሳምንታችን የሚያበላሹ ጉዳዮች አሉ። ብዙ ጊዜ በሰዎች ዘንድ ማለት አባቶች ምን ይላሉ? ግመሉም ይሄዳል ውሾቹም ይጮኋሉ ነው። ልክ አንዳንድ ጊዜ ስራ እየሰራን ሞራላችን ተነስቶ በደንብ እየሰራን በምንገኝበት ሰዓት እንቅፋቶች ይመጣሉ። ስለዚህ ያኔ ቆሞ መቅረት ሳይሆን እንደ ውሃ መፍሰስን ልማድ ማድረግ የሆነ ነገር ሲገጥመን ዞር ማለትን ወደ ስራ አቅጣጫችን ከስራ አቅጣጫችን እንደ አቅጣጫችን እየቀያየርን መሄድን መልመድ ይሄ ቀናችንን፣ ሳምንታችንን፣ ስራችን ውጤታማ ያደርጋል። እንደ ውሃ የመፍሰስ ልማድን ከፍ እያደረግን ስንሄድ ውጤታማነታችንም በዛ ልክ ከፍ ይላል ማለት ስለዚህ ቀኑ ስለጀመርን አይደለም፣ ሰኞ ስለሆነ አይደለም። እኛ ጋር ነው ያለው ማለት ነው። እኛ ጋር እና የሚገጥመን ነገር እኛ ጋር ዝግጁ ስንሆን፣ በአላማ ስንጓዝ የሚገጥመን እንደገረም እንደውሃ ውሃ ፍሰቱን አያቆምም፣ መንገድ እየቀያየረ ይሄዳል። እኛም ዛሬ ልናሳካ የምንፈልገው ይህ ሳምንት ልናሳካ ለምንፈልገው ነገር የፈለገ ነገር ሲገጥመን፣ ግመሉም ይሄዳል፣ ውሾቹም ይጫዋሉ የሚለውን አስተሳሰብ ይዞ መቀጠል። የመጨረሻው መስታወት ማንሳት በጣም ብዙ ሰው ጠዋት ጠዋት መስታወት አይቶ ነው የሚወጣው። የህይወት መስታወት ማንሳት ደግሞ ይጠይቃል። ለምሳሌ ሰው ማታ ማታ ውሎ ምንድን ነው እንዴት ነው ያልኩት፣ ምን ሳሳካው አልኩ፣ ምንስ አልተሳካም የሚለውን ቼክ ሲያደርግ ህይወቱን የመቃኘት የመገንዘብ ማንነት ይኖረዋል። ይሄ እየዳበረ ይመጣል። ከዚ፣ የነገን ስራ ዛሬ አቅዱ ሲያድር፣ ሰኞም አይደለም እሁድም አይደለም ማክሰኞም አይደለም፣ ለውጤታማነት ቀንና ሳምንት ስኬትን ያመጣል ማለት ነው። ስለዚህ ማታ ከራስ ጋር ቁጭ ማለት ፈረንጆች ኳሊቲ ታይም ይላሉ አይደል? የራስ ጊዜ ወስዶ ቀንን መቃኘት፣ ነገን ማቀድ፣ ይሄ አንዱ የስኬት መጨረሻ ነው የሚያደርገን ማለት ነው። እጅግ አድርገን እናመሰግናለን ለሰጡት ሀሳብና አስተያየት። የሥነ ልቦና ባለሙያ ሲሳይ ተስፋይ እዚህ ስቱዲዮአችን ስለተገኙ ስለ ሀሳቦትም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።